يعلمون ولكن لا يشعرون الى الله በነገራችን መሃል ብዙ ሰው ሲያጨበጨበላቸው እና ብዙ ሰው ሲሰይሰይ የሴት መካሪ ጎበዝ አይሻ ኸዲጃ እያለ ስለተናገራቸው እውነት ይመስላቸው። ሴት ልጅ የእሷ ክብር ይህ አይደለም። ምን እንላቸው? ወንድ በጎረፈበት ቦታ ላይ ወንድ በተሰበሰበበት ቦታ ላይ አቅሪ ከኔ በስተቀር የለም፣ ማስተማሪ ከኔ በኔ በስተቀር የለም ብሎ ድምጻቸውን እያሳመሩ እራሳችሁን ታውቃላችሁ

አላህ ዘንድ አስጠያፊ መጥፎ አስጠያፊ ንግግር ብሎ ማለት አንድን ሰው አላህን ፍራ ስትለው ባክ እራስ እስራበት ባክ እራስህን ቻል ባክ ዞር በል የሚል ንግግር አላህ ዘንድ በጣም አስጠያፊ አስጠያፊ ማስጠሎ ንግግር ነው። እንደዚያ ቃላቶችን ይላሉ። እንደገናም ደግሞም አላህ በቁርኣን ላይ። በኢዳ ኪለ ለሁሙት ላትወስዱ ፊል አርጥ እናንተ ሰዎች ወይ እህቶቼ እባካችሁ አንቺ የፋጢማ የእነ ኸዲጃ የእነ አይሻ ተከታይ ነኝ የእነሱ ተከታይ ነኝ የእነሱን ፋና ኮቴ ተከታይ ነኝ ካልሽ በቁርአንም ይሁን በንግግርም ይሁን በጨዋታም ይሁን በምንም ወንድ ባለበት ቦታ ላይ አታሽካት ወንድ ባለበት ቦታ ልምስሽን ጎል አድርገሽ ላልባ ላይ ነገር ዝም ብለሽ እንትኑ እያወራሽ አትቀላልጂ ወንድ ባለበት ቦታ ላይ ዳዕዋ አድራጊ ብለሽ ወንድ ባለበት ድምፅሽን እያሳመርሽ ፊት ፊት አትበይ። ቁርአን እቀራለሁ ብለሽ አደባባይ ላይ ወንድ በተሰበሰበበት ድምፅሽን አዛ አታድርጊ። ወንድን ስትባል ምን ትላለች? ኢነማ ናሕኑ ሙስሊሑን ይላሉ። እኛ የእነ አይሻ ና አይሻ ልጅ ተምሳሌቶቻችን ይላሉ። አይሻ ረዲየላሁ አንሃ ስታወራ ድምጿ ሌላ ወንድ ሰምቶ እንዳይፈተን ጨርቅ ወይም መፋቂያ አፏ ውስጥ አስቀምጥ ነበር ይባላል። ማን ነው አይሻ ያላት እውቀት እና አንቺ ጋር ያለው እውቀት ማወዳደር የራሱ ነው። እኔ ራሱ እንደዛ ቢመናገር አይሻ ጋር ያለው እውቀት እኮ ነብያችን የቤት ውስጥ የሚያደርጉት የፈሰሩትን አናቅስቶችን የነብያችን ላይ ያየች ሰ ባትናገር እኮ ብዙ ተደብቆ የሚቀር ዲን እኮ ነው ያለው። አንቺ ጋር ምን አለ? አንቺ የምታስተምር ይሁን የሚያስተምር በሺ የሚቆጠር ወንድ የለም። እንደ እውቀቱ ኑሮ ማለት ነው የለም አይሻን ተምሳሌት ፋጢማ ረድያላሁ አንሃ የሷን ተምሳሌት ትገናኛ፣ አይሄድም። ይሄ እና ፈሳድ የያዛችሁትና አታበላሹ ተው ሲባሉ ምን ይላሉ? እነሱ ናቸው አበላሾ ናቸው፣ ግን አይታወቃቸው። ምክንያቱም ቲቪት ላይ ዒናድ ላይ አውቀናል፣ አውቀናል ላይ ናቸው። የዑመር ብኑ ከጣብ ንግግር አስቀምጥና ጨርሳሉ። ዑመር ብኑ ከጣብ ረዲ ላሁ አንሁ ምን ይላል? አቅባህ ኒሳኡኩም ሰልፋዓ ይላል፣ ልኸራጃ አልወላጃ። ይህን ንግግር አይመቻቸውም። በርካታ እህቶችን አብጠው አብጠው አብጠው እንደ በሎናት ወይ ደግሞ እንደ ፊኛ ታቃላችሁ። ለአመት ባለ ለልጆቹ ይገዛል። እንደዛ ተወጣጥረዋል። በመርፌ ብቻ ነው ከሚያደርግ ያጣው። አንዳንዱማ ባለትዳር ሆኖ በባሎቻቸው መያዝ አቅቷቸዋል። ባለትዳር ሆኖ ሚዲያ ላይ የወጡ እያሽካኩ በጥጠዋል። ባለትዳር የሱና ሰዎችን አግብተዋል ተብሎ አያ ሰውን አዛ ያደርጋሉ። ታዳ ምን በምንድነው ያበጡት? ያባ አብዱላ በምንድነው እንደዚህ ያበጡ? አንደኛ ሚዲያ ላይ ኡስታዛ ጎበዟ ምናምን ምናምን እያሉ ወደ እሳት እየገፈተሯት ነው። አልታወቃትም። ሀያዋን እየገፈፏት ነው። አበደች። በጣም ተሰቀለች። ታዲያ አሁን የምናገረው ንግግር ደግሞ ሄደና መርፌ ሆነባቸው። መርፌ ታውቃላችሁ፣ የሆነ ፊኛ አየር መልጡት በመርፌ ነካ ከተደረገ ይሌለ፣ እንደዛ ሆነ። እኔ የምለው እኔ የዑመር ብን ኸጣብን ንግግር ነው። አቡ ዓብደላህ አይደለም የሚለው። ይህን ንግግር እኔ ናል እኔ የዑመር ብን ኸጣብን ንግግር አስተላላፊ ነኝ። ምን አለ ዑመር ብን ኸጣብ? እነዚያ ያበጡትን እህቶች እንዳታገቡ። መጀመሪያ የምላችሁ ነገር እንደ ወንዶች እዝኑራችሁ እንደ እናገባለን ብላችሁ የምታስቡ ከሆነ ለምን፣ ኡስታዝ ኡስታዝ የተባሉ ትላልቅ የተባሉ ኡስታዛ የተባለችውን ሴት ለምን አያገቧትም? አይቀርቧትም? እኔ እስከማውቀው አይቀርቧትም። የሱና ጎበዝ ነኝ የሚሉ ሰዎች ጎበዝ ጎበዝ ይሏትና ያጨበጭቡላታል እንጂ ለትዳር አይፈልጓትም። ምክንያቱም ነጭ ስትባል ጥቁር ልትልነሳ፣ ሙግት ለምዳለቻ። መች ትዳር ትመራና መቼ አትሆንም ለትዳር አትሆንም። ወላሂ እውነቴን ነው የምላችሁ ወንድምቶች የሚዲያ ላይ የሚዲያ ግባሱ ወንድ ስር ትጨቃጨቀች የምትውል ሴት፣ ከወንድ ጋርም ሆነ ከሴት ጋር ክትክት የያዘች የምትውል ሴት ትዳሯን ብዙ ጊዜ አትመራም። ምን አለ ዑመር ብኑ ኸጣብ፣ እሱን ለመጠበቅ ነው አይደል እናት የምትጠብቁት፣ ለመስማት ነው አይደል? አቅባህ ኒሳኡኩም አለ ከሴቶቻችሁ ፉንጋ ብሎ ማለት አለ። ፉንጋ ታውቃላችሁ? ች ፉንጋ የምትል ቃል ደስ ትለኛለች እኔ። ደግሞ ፉንጋ ሲባል እኔ አፍንጫዬ፣ እኔ ወገቤ፣ እኔ ሽንጤ እንደምትይው አይደለ? እሱን እሱ አለው መኑ ከጣብ ያለው ፉንጋ ሴት ብሎ ማለት አለ። ከሴቶቻችሁ ፉንጋ ብሎ ማለት አስጠያፊ ማነው? አቅባህ ነህ ቀቢህ ነው ያለው ቀቢህ ማለት ማስጠሎ ማለት ነው። ወገብ፣ አፍንጫ፣ ፀጉር፣ አይን አላለም። ማናት እሷ ሲባል ሰልፋ ናት አለ። ማናት ሰልፋ ማለት ጀሪአቱል ከላም ማለት ነው። በንግግር ደፋር የሆነች ሴት ማለት ነው። ወንድን ስታናግር ሴት እያናገረች የሚመስለው አደባባይ ላይ ስታወራ ከሆነ ከእናቷ ከአባቷ ጋር እያወራሽ የምትመስለው ሰው በመቶ የሚቆጠር ሰው የእሷን ድምፅ እንደሚሰማ አታውቅም። ጀሪአት በንግግር ላይ ደፋር ናት። ወንድ ጋር ትከሻ ትለካካለች፣ ከወንድ ጋር ትጋፋለች። በአሁኑ ሳምንት የሚባለው ጎበዝና ጠንካራ ሴታት ይባላል። ወላ ጠንካራ ሴት አይደለችም እንጂ እኔ አይደለም ያልኩት። ይሄን ነው ዑመር ብኑ ኸጣብ ነው ያለው ዑመር ብኑ ኸጣብ ከሴቶቻችሁ ፉንጋ፣ አስጠያፊ ሴት ብሎ ማለት ያቺ ወንድ ጋር ሙናጣት ብለህ ከላማ ነው በንግግር ወንድ ጋር የምትፋለስ የምትራገጥ፣ ወንድን የምትሟገት ወንድ ጋር እኩልነት ትካሻ ካሻ የምትለካካ ማለት ናት። ከራጃ ወላጃ ዛሬ እኛ ተቃራኒ ነው የምንሄደው። ኸራጃ ወላጃ ብሎ ማለምን ታውቃላችሁ። ወጣ ገባ ማለት የምታበዛ አትቀመጥም ቤት ዛሬም እንደምትባለው ወጣ ገባ የምታበዛ ወንድ ናት። እውነት ነው ሳህ ሴት ናት እኮ አይልም ወንድ ናት እኮ አከሊት፣ ይባል የፆታዊ ጉዳይ ሆነ ሴት ናት ባህሪ ከሆነ ወንድ ሆናለች። ሀቅ የተናገራችሁት አምልጧቸው ቢሆንም ማለት ነው አምልጦ ቢሆንም እሷም ደስ ይላታል፣ ወንድ ስትባል ማለት ነው። ሀቅን የተናገሩት ሳያስቡት። ምክንያቱም የሴት ባህሪ ያለ፣ የወንድ ባህሪ ያለ እና እዚህ ጋር ራጃ የወንድ ባህሪ ነው። ወጣ መውጣት የሚያበዛ ወንድ ለስራ ይወጣል፣ ለተለያዩ ጉዳዮች ይወጣል። ሴት ግን ወጣ ገባ ማለት የምታበዛ፣ ወንድ ጋር የምትከራከር፣ ወንድ ጋር ስትጨቃጨቅ የምትውል ወንድ ጋር ስትሟገት የምትውል ያንኛው ፉላንዬ አክሊትዬ ምናምን ትዬ ይላል። እሷም ማምር ከሆነ ማሜ ሞ ረ እንዴት እንደሚያደርጉት አላቅም፣ እንዴት እንደሚያደርጉት አላቅም። አሽኮርምማ ገደለችው። ወንድ ነው ወንድ ነበረ ሴት የሚያሽኮርምመው። ይሄ ሁሉ ጠፋ ተበላሸ። ስለዚህ የዑመርን የዑመር ንጣብ ንግግር ሳስተካከልላችሁ አጥባህ ኒሳኩም ሰልፋ ልከራጃ አልወላጃ ከሴቶቻችሁ ፉንጋ አስጠያፊ ሴት ብሎ ማለት ያቺ ወንድ ጋር በልበ ደረቅ ወይም በምላስ ደረቅ የምትከራከር ወንድ ጋር ስትነጋገር ሴት የምታወራ የምትመስል ከቤተሰቦቿ ጋር እያወራች መሳት አደባ ላይ ወጣ እናም ወጣ ገባ ማለት የምታበዛ ወጣ ገባ ማለት የምታበዛ ማለት ሚዲያ ላይ የምትወጣም ከዛ ጋር ይያያዛል።